የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ እና አዳዲስ እና ወቅታዊ መረጃዎችን በያላችሁበት ሆናችሁ እንድታዳምጡ አዘጋጅተን ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁን ትቆዩ ግብዣችን ነው። በቅድሚያ የአማርኛ ዜናዎችን አስቀድማለሁም። የኢትዮጵያ የብልጽግና አገዛዝ በኤርትራ ላይ እርምጃ እንደሚወስድ ለተባበሩት መንግስታት ድርጅት ማስታወቁ ተሰማም። ብልጽግና ሁለተኛ ዙር ደብዳቤ ለተባበሩት መንግስታት ኤርትራን በመክሰስ ያስገባ ሲሆን የሀገር ውስጥ ኃይሎች በተለይም ከዋት ጋር በመሆን እየረበሸች ነው እርምጃ ወስዳለሁ፣ ብሏል። ከሰሞኑ ሁሉን አቀፍ ጉባኤ ያደረገው ህወሓትና ወታደራዊ ኃይሉ በትግራይና ኤርትራ ዝባንዣቡ ያለው የአፍሪካ ቀንድ ከመጥፎ ወደ ከፋ ችግር ሊያስገባን የሚችል የጦርነት አደጋ በሩቁ ለማስቀረት የሚቻል እንደምናደርግ ስናረጋግጥ በእናንተ በኩል ጮክ ብላችሁ ድምጻችሁን በማሰማት ሚናችሁ እንድትወጡ የሚል ጥሪ ማቅረቡ ይታወሳል። በዝርዝር እናያለን። በሰሜን ወሎ ዞን ጋሸና ቀጠና በመካናይዜድና በአየር ኃይል ከፋኖ ኃይሎች ጋር አዲሱ ውጊያ መከፈት ተሰማ። የፋኖ ኃይሎች ከበባቸውን ሲያጠናቅሩ አገዛዙ በበኩሉ በመድፍና ና በድሮን እየተከላከለ ይገኛል ሲሉ የመረጃ ምንጮቻችን ነግረውናል። በሌላ በኩል የፋኖ ኃይሎች ተመስገን ጥሩን የአማራን ህዝብ ላይ ይፋዊ የዘር ማጥፋት ወንጀል አውጇል ማለት አማራን ተላላኪና ባንዳ ነው ለሚለው የአገዛዙ ባለስልጣን ንግግር መልስ ሰጥተዋል። በዝርዝር እንመለከተዋለን። የብልጽግና አገዛዝ ከሩሲያ ስድስት የጦር ጀቶችን ለመግዛት መስማማቱ ተጋለጠ። ሾልኮ የወጣው ሰነድ የብልጽግና አገዛዝ ስድስት የሩሲያ ስሱ 35 ተዋጊ ጀቶችን ለመግዛት ስምምነት መፈረሙን አረጋግጧል። አገዛዙ ባለፉት ዓመታት የገዛቸው የጦር መሳሪያዎችን ንጹሃን ለመግደል እየዋሉ መሆኑ ዓለም አቀፍ ማህበረሰብ ቢያምንም አሁንም በድብቅ መሳሪያ መግዛቱን ቀጥሏል። በዝርዝር እንመለከታለን። የጋዛ የሰላም እቅድ ላይ ከስምምነት ለመድረስ ጥሩ እድል መኖሩን ትራምፕ ገለጹ። የጋዛ ጦርነት ለማስቆም አሜሪካ ያረቀቀችው የሰላም እቅድ በግብፅ ሻርም ኤል ሼክ ውይይት እንደሚቀጥል ተሰምቷል። ቀጥተኛ ያልሆነ ውይይት የሰላም እቅዱ የመጨረሻ ስምምነት ላይ እንዲደረስበት ያስችላልም ተብሏል። አብራችሁን ስትቆዩ እነዚህና ሌሎች ይሰማላችሁ። መልካም ቆይታ ያውላችሁም። የኢትዮጵያ የብልጽግና አገዛዝ በኤርትራ ላይ እርምጃ እንደሚወስድ ለተባበሩት መንግስታት ድርጅት ማስታወቁ ተሰማ። ብልጽግና ሁለተኛ ዙር ደብዳቤ ለተባበሩት መንግስታት ኤርትራን በመክሰስ ያስገባ ሲሆን የአገር ውስጥ ኃይሎች በተለይም ከዋት ጋር በመሆን እየረበሸች ትገኛለች በሚል ከሷል። ከሰሞኑ ሁሉን አቀፍ ጉባኤ ያደረገው ከዋትና ወታደራዊ ኃይሉ በትግራይና ኤርትራ ህዝብ አንዣቦ ያለውን የአፍሪካ ቀንድ ከመጥፎ ወደ ክፋ ችግር ሊያስገባን የሚችል የጦርነት አደጋ በሩቁ ለማስቀረት እንተባበር ሲል ጥሪ ማቅረቡ ይታወሳል። የብልጽግናው መንግስት ከሰሞኑ በኤርትራ ላይ ለተመድ በላከው ደብዳቤ ክሱን ያቀረበ ሲሆን ይህም ደብዳቤ ከወራት በፊት ኢትዮጵያ ኤርትራ በውስጥ ጉዳዮች ጣልቃ እየገባች ነው ማለት ለተባበሩት መንግስታት ድርጅት ያቀረበችውን ሁለተኛ ደብዳቤ ተክቷል። የአገዛዙ የውጭ ጉዳይ ሚኒስቴር በኤርትራ ላይ በውስጥ ጉዳይ ጣልቃ እየገባች ነው የሚል ክስ ለሁለተኛ ጊዜ ደብዳቤ ማቅረቡን የብልጽግና ሚዲያዎች ይፋ ያደርጉ ሲሆን በተመሳሳይ ከአራት ወራት በፊት ያቀረባቸው ክሶች ያጠናክረው ድጋሚ የኤርትራ አገዛዝ የኢትዮጵያን መንግስት ተቃዋሚዎችና ተፋላሚዎቹ ማስታጠቅ ብሎም በግልጽ ከህዋት ጋር በመጣመር የሚወነጅል ሆኗል። ብልጽግና በደብዳቤው ኤርትራ ታጣቂዎችን በማስታጠቅ ኢትዮጵያን በማተራመስ ላይ ተጠምዳለች ማለት በተዘዋዋሪ ይከሳል። ይሁን እንጂ ኤርትራ የትኞቹን ታጣጥቁ ኃይሎች እንደምታስታጥቅ ደብዳቤው በስም ጠቅሶ ያላሳወቀ ቢሆንም ከሰሞኑ በወሎ ቀጠና የፋኖ ኃይሎች ያረሱበት ምት ሻቢያና ህዋት ያረሱት ነው ማለት በኤርትራ ላይ ክስ ሲያቀርብ ሰንብቶ ነበር። ብልጽግና የፋኖ ኃይሎች ምትና የኢትዮጵያንን ጠቅላላ ሰላማዊ ጥያቄ የመለስና መቋቋም ሲያቅተው ሁሉንም ነገር በውጭ ጠላቶች የሚደረ ደረግ ባንዳና ባዳ ተብለው በተፈረጁ የአገር ውስጥና የውጭ ኃይሎች የሚፈጸም አድርጎ ማቅረቡን ቀጥሏል። አሁን ለተባበሩት መንግስታት ድርጅት የገባው የክስ ደብዳቤ ኤርትራ የፕሪቶሪያ ሰላም ስምምነት ለማፍረስ ከዋት ጋር በአጋርነት እየተንቀሳቀሰች ነው ማለት ድጋሚ ይከሳል። ኤርትራ ከዋት ጋር የጀመረችው ግንኙነት ስምምነቱን ከማፍረስ ባሻገር የኢትዮጵያ ሉዓላዊነት የጣሰ ነው ያለው የብልጽግና አገዛዝ የሚገልጽ ሰላም ጠልነት ነው ማለት ይከሳል። የኤርትራ አገዛዝ ከዚህ ቀደም በብልጽግና አገዛዝ ለመንግስታቱ ድርጅት በቀረበው የክስ ደብዳቤ በሰጠው መልስ በኢትዮጵያ ውስጥ ግጭት እጅ የለበትም፣ የአማራም ሆነ የትግራይን ጥያቄ መልስ ያለበት ብልጽግና እኛን እየከሰ ይገኛል። የውስጥ ችግሩን በውጭ ማላከክ ላይ አተኩሯል። የፕሪቶሪያ ስምምነት አይመለከተንም፣ ተፈጻሚነቱን በኢትዮጵያ ውስጥ ነው። እኛ የምናደናቅፍበትም ሆነ የምናፈርስበት ምንም መነሻ ያለን ብሎ መልስ ሰጥቶ ነበር። ኤርትራ ብልጽግና የሚጓጉ ኃይሎችን በማስታጠቅ አይሁነኝ የፕሪቶሪያን ሰላም ስምምነት ማስተጓጉል ምንም አይነት ሚና እንደላት የማስታወቂያ ሚኒስትሯ የማነ ገብረ መስቀል በተደጋጋሚ ቢገልጹም ብልጽግና ግን አሁንም ክሱን ቀጥሏል። ብልጽግና ለሁለተኛ ጊዜ ለተባበሩት መንግስታት ድርጅት ባቀረቡ ደብዳቤ ላይ ኤርትራ እያደረገች ነው የተባለውን ጣልቃ ገብነት በሉዓላዊነት ላይ የተቃጣ አደጋ ነው ያለ ሲሆን የሀገሪቱን ሉዓላዊነት ለማስጠበቅና በውስጥ ጉዳዮች የውጭ ጣልቃ ገብነቶች ለመመከት ህጋዊ አግባብነት ያላቸው እርምጃዎችን ወስዳለሁ በሚል በግልጽ ለተባበሩት መንግስታት ድርጅት ዝቷል። ምንም እንኳ ኤርትራ በኢትዮጵያ ውስጥ የግጭት እጅ የለበት ብትልም አሁን የብልጽግና ሰዎች ዋና ና ታሪካዊ ጥላታችን በማለት ይፈርጇት ኤርትራን ለመውረር ከግድቡ ወደ ወደቡ በሚል ግልጽ የጦርነት ቅስቀሳ እያደርጉ ቀጥሏል። የፋኖ ኃይሎች እና የትግራይ ኃይሎች በትብብር የሚከሰው አገዛዙ፣ ለዚህም ክሱ መሰረታዊ የተባለ ማስረጃ ባያቀርብም በትግራይ በኩል የህዝብ ለዝግነት በተባለው ጽምዶ ወይም ደግሞ ጥምረት የኢትዮ ኤርትራ ድንበር ተከፍቶ እንቅስቃሴ መጀመሩ ይታወቃል። ይህንኑ ግንኙነት ከፍ ወደ አለ ደረጃ ለማሳደግ ህዋት ከኤርትራ ጋራ በጋራ ለመስራት ዝግጁ መሆኑን ከሰሞኑ ብሔራዊ አንድነት ጉባኤ ማጠቃላይ ላይ ባወጣ ያቋም መግለጫ በግልጽ በኮንፈረንሱ በንባብ የቀረበው ይህ መግለጫ በትግራይና ኤርትራ ህዝብ አንዣቦ ያለውንና የአፍሪካ ቀንድ ከመጥፎ ወደ ከፋ ችግር ሊያስገባ የሚችለውን የጦርነት አደጋ በርቁ ለማስቀረት የሚቻልን እንደምናደርግ ስናረጋግጥ፣ በእናንተ በኩል ጮክ ብላቸው ድምጻቸውን በማሰማት ሚናቸው እንድትወጡ፣ እንዲሁም ለሰላም አብረን እንድንሰራ ጥሪያችን እናቀርባለን የሚል ነበር። ይህ ጥሪ የቀረበለት የኤርትራ አገዛዝ እስካሁን ድረስ ምላሽ ባይሰጥም፣ ብልጽግና ግን በተባበሩት መንግስታት ድርጅት በጌዲዮን ጢሞቴዎስ ፊርማ አዲስ ክስ አቅርቦበታል። በሰሜን ወሎ ዞን ጋሸና ቀጠና በሚካናይዝድ እና በአየር ኃይል ከፋኖ ኃይሎች ጋር አዲስ ውጊያ መከፈት ተሰማ። የፋኖ ኃይሎች ከበባቸውን ሲያጠናክረው፣ አገዛዙ በበኩሉ በመድፍና በድሩን እየተከላከለ ይገኛል ሲሉ የመረጃ ምንጮች ጨምረው ነግረውናል። በሌላ በኩል የፋኖ ኃይሎች ተመስገን ጥሩና የአማራን ህዝብ ላይ ይፋዊ የዘር ማጥፋት ወንጀል አውጇል ማለት አማራ ተላላኪና ባንዳ ነው ለሚለው የአገዛዙ ባለስልጣን ንግር ግልጽ መልስ ሰጥተዋል። በዛሬ ሁለት መስከረም 27 2018 ዓ.ም በክልሉ ሰሜን ወሎ ዞን ዛሬም በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉን የተሰማው ከትላንት ምሽት ጀምሮ በዞኑ ኮን ከተማ በመላው ሙሉ ዋድላ ወረዳን የተቆጣጠሩ የፋኖ ኃይሎች በቀጠናው ወታደራዊ ድራይ ስትራቴጂካዊ ከተማዎቹ ጋሸና ላይም ከበባቸውን አጠናክረዋል ሲሉ የፋኑ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። የፋኖ ኃይሎች ጋሸና ከተማን ሙሉ በሙሉ መክበባቸውን ተከትሎ አገዛዙ ከሌሊቱ ጀምሮ በአራቱም አቅጣጫ የመድፍ ድብደባ ያያ የተደረገ መሆኑን ነው የመረጃ ምንጮች ያረጋገጡት። በተለይም ጋሸና የሚገኘው አገዛዙ የብልጽግና አመራር በፋኖ ከበባ ውስጥ መግባት ተከትሎም ከጋሸና ወደ ዋርላ መቄት፣ ወልዲያም እና ላስታ ላሊበላ መስመሮች ተከታታይ የመድፍ ድብደባ እያደርግ ይገኛል ሲሉ የመረጃ ምንጮች አረጋግጠዋል። ጋሸና የሚገኘው የአገዛዙ ጦር ትላንት ምሽት እርስ በርሱ ሲዋጋ ማምሸቱን የተናገሩት የከተማ የመረጃ ምንጮች የእርስ በርሱ ውጊያ መነሻም የፋኖ ኃይሎች ዋርላ ወረዳ ዋና ከተማ ከሆኑን ሲቆጣጠሩ ከተማው የነበረው የአገዛዙ ጦር ወደ ሸሽቶ መግባቱ ነው ተብሏል። ይህንን ተከትሎም የአገዛዝ ጦር ሰሜን ምስራቅ ስምንት መቶ ሶስተኛ ኮር አዛዦች ለምን ኮን ከተማ ለፋኑ አስረክባችሁ ሸሻችሁ በሚል ውጊያ ያበላሹ ላይ እርምጃ ለመውሰድ በመወሰኑ ምክንያት ያለመግባባት ተፈጥሮ ነው ሲሉ የመረጃ ምንጮቻችን ጨምረው ነግረውናል። የፋኖ ኃይሎች የጋሸና ከበባቸውን እያጠበቡ መሆኑን ያወቀው የአገዛዝ ጦር የመድፍ ድብደባና የድሮን አሳውን በማጠናከር ከኮን ከተማ ሸሽቶ ወደ ጋሸና የገባውን ኃይል ወደ ምሽግና ካምፓስ ገብቷል ተብሏል። በሰሜን ወሎ ዞን የሚገኘው አብዛኛ ከፍተኛ ወረዳዎች በፋኖ ኃይሎች ቁጥጥር ስር ገብተዋል የሚሉት የኢትዮኒስ የመረጃ ምንጮች ጋሸና፣ ላሊበላና ወልዲያ የሚገኘው የአገዛዝ ጦርም በፋኖ ኃይሎች ከበባ ውስጥ ከገባ ቀናት ተቆጥረዋል ሲሉ አስታውቀዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክስ በበኩሉም በዘመቻ አደም አሊ ከአገዛዙ ነጻ በወጡ አካባቢዎች የዝውይቶቹ ማድረግ ጊዜያዊ ህዝባዊ አሰራሮች እየተዋቀሩ እንደሚገኙ ነው ያስታወቀው። በተመሳሳይ ከፍተኛ ቁጥር ያላቸው የፋኖ ኮማንዶ አባላትን በተከታታይ እያስመረቁት የጎጃም ቀጠና የፋኖ ኃይሎች ዛሬም ከአገዛዙ ጦር ጋር ውጊያ እያደረጉ እንደሚገኙ አስታውቀዋል። በዛሬ ሁለት መስከረም 27 2018 በጎጃም ከቡሬ ከተማ ወደ ቴሌል ይጓዝ የነበረ የአገዛዝ ጦር ላይ ፋኖ በከፈተው የደፈጣ ውጊያ በተሳቢ ተሽከርካሪዎች ላይ የነበረ የአገዛዝ ጦር ተደምሷል ሲል ነው አፋባ ምዕራብ አማራ ቅጥናት የሩዝ ሲያስታወቀ። በሌላ በኩል የፋኖ ኃይሎች ለአገዛዙ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ንግግር ግልጽ መልስ ሰጠዋል። የብልጽግናው ምክትል ጠቅላይ ሚኒስትር ባህር ዳር ተገኝተው የአማራን ሕዝብ ተላላኪና ባንዳ ሲሉ በጅምላ መዝለፋቸው የሚታወስ ሲሆን የአማራ ፋኖ ብሔራዊ ኃይል ማካከላ ማዕከላዊ ኮማንድ አባል አስረስ ማረድ ዳምጤ ለዚህ ንግግር ግልጽ መልስ ሰጥቷል። የፋኖ አመራሩ አርበኛ አስረስ ማረድ ዳምጤ አቶ ተመስገን ጦርነት ከአመታት በፊት የአንድ የመንግስት ተቋም ጥበቃ እንደነበረው ማስታወስ፣ ተመስገን አማራ ክልል ላይ የሚታወቅባቸው ሊጋሴዎቹ አሳምነው ጽጌም በህይወት እንዳይተርፍ ባደረገው ጥረት፣ በኋላም አስክሬን እንዲጎተተው ማድረግ፣ እንደገናም እነሻለቃ መሳፍን ተስፉ ላይ ታንክን ያካተተው ወታደራዊ ስምሪት በመስጠቱ ነው ሲል አስታውቋል። አቶ ተመስገን ጦርነት ማለት ከሶስት ዓመታት በፊት ተገዳዳሪ ኃይል ተፈጥሮብናል በሚል አዋጅ ያወጀብን ነው ማለት ነው። አስረስማረ መልስ የሰጠው በህዋት መሰላል ስልጣን ላይ የተንጠላጠለው ይህ ግለሰብ ዛሬ ህዋት ሊመጣብ ነው ብሎ አቅሉን ስቷል ያለው የፋኖ አመራሩ አስረስማረ ዳምጤም ተመስገን ጥሩ ነህ፣ የህዋት መሰላል ሲወድቅ ሰባራው የአብያ መሰላል ላይ ተንጠላጥሎ በደመነፍስ እየነጎደ ነው። ከሰሞኑ ባንዳ ብሎ አማራን በዘለፈበት ንግግር ውስጥ የአማራ ህዝብ ላይ ይፋዊ የዘር ማጥፋት ወንጀል አውጇል ሲል አስታውቋል። አስረስማረ ባንዳነትና ተላላኪነት ማንን የመስላል ቢባል ራሱ ተመስገን ጥሩ ነህ ነው የሚመስለው ሲል አስታወቀም ። ተመስገን ጥሩ ነ የራስ ጥልነትና የማህበራዊ መበስበስ መገለጫ ምሳሌ ነው ያለው የፋኖ አመራሩ ተመስገንና መሰሎቹ የአማራ ህዝብ የሚያደርገውን የነጻነት ትጋድሎ ሊደግፉት አይችሉም። ከኖሩበት የአገልጋይነትና የተላላኪነት መስመር ለመውጣት መቻሉ ያስቡበት፣ ይፈራሉ። እናም በቀደም የዋት ሰዎች፣ ዛሬ ደግሞ የወዴድ ትራፊዎች እያሰቡ የሚያኖሩ ግለሰብ የአማራ ህዝብን ከሌሎች ጋር የሚያደርገው ትብብርም ሆነ ትጋድሎ ሊገባው አይችልም ሲል ነው አስረስ ማረ ምላሽ ሰጠው። የብልጽግናው አገዛዝ ከሩሲያ ስድስት የጦር ጀቶችን ለመግዛት መስማማቱ ተጋለጠ። ይህ ሾልኮ የወጣው ሰነድ ብልጽግና ስድስት የሩሲያ ኤስሱ 35 ተዋጊ ጀቶችን ለመግዛት ስምምነት መፈረሙን አረጋግጧል። ባለፉት ሰባት ዓመታት ላካሄደው የአገር ውስጥ ጦርነት በዓለም ላሉ የተባሉ የጦር መሳሪያዎች አቅራቢና ና በተለይም ደላሎችን ያዳረሰው የአብይ አህመድ አገዛዝ አሁን የጦር መሳሪያ ግዥ ላይ በርትቶ እየሰራ እንደሆነ ታውቋል። አገዛዙ ለአገሪቱ ዜጎች ሰላማዊ ጥያቄ አጠቃላይ ድሮና ጀቶችን በመግዛት የሚያስፈራራ የሚጨፈ ጭፍና ጦርነት ስራው አድርጎ የቆየ ቢሆንም ይህንን ተግባሩን አጠናክሮ ለመቀጠል ከሩሲያ ጋር ውሉ ያሰረበት ሰነድ ተጋልጧል። ከሩሲያ የመንግስት መከላከያ ኩባንያ ሮስቴክ ሾልኮ የወጣው ሰነድ ኢትዮጵያ ስድስት ሱ-35 ተዋጊ ጀቶችን ለመግዛት ውል መፈርሟን መመላከቱን ይፋ አድርጓል። ስምምነቱ ሞስኮና አዲስ አበባ የጦር መሳሪያ ሽያጭና የመከላከያ ግንባታቸውን ለማጠናከር መስማማታቸውን ያሳየ ነው ተብሏል። ብላክ ሚረር በሚባል የመረጃ ጠላፊ ቡድን መስከረም 23 ቀን የተለቀቀው ሰነድ የላቀ የሱክሆይ ተዋጊ ጀቶች ዋጋ የማስረከቢያ ጊዜና የኤክስፐርት እቅዶችን በዝርዝር የሚያመላክት ከሶስት መቶ በላይ የሮስቴክ የውስጥ ሰነዶች መያዙ ይፋ አድርጓል። በመረጃው መሰረት ተዋጊ ጀቶች ገዢዎች በሩሲያ ብሔራዊ ምደባ ስርዓት ስር ባሉ ኮዶች ተለይተዋል በዚህም ሁለት ሰላሳ አንድ ኢትዮጵያ የወከለ ኮድ ሲሆን ኢራን በሶስት ስልሳ አራት እና አልጄሪያ ደግሞ በዜሮ አስራ ሁለት ተወክለዋል ነው የተባለው መረጃው እውነተኛ ነው የተባለ ሲሆን ኢትዮጵያ ስድስት ኤስ ሱ 35 ተዋጊ አውሮፕላኖች ለመግዛት አቅዳለች ተብሏል። ኤሱ 35 እጅግ የላቁ ባለብዙ ተግባር ተዋጊነት ያላቸው ሩሲያ ሰራሽ ጀቶች ውስጥ አንዱ ሲሆን ለአየር የበላይነትና ለርቀት የጥቃት ተልእኮ ታስቦ የተነደፈም ነው። በሰነድ ውስጥ ያለው የጊዜ ሰሌዳ እንደሚያመለክተው ኢትዮጵያ ያደረገችው ስምምነት ከፍተኛ እርጃ ላይ ደርሷል ወይም የመጀመሪያ ርክክብ ስራዎች ተጀምረው ሊሆን ይችላል ተብሏል። ሾልኮ እንደወጣው መረጃ ከሆነ ውሎቹ የተፈረሙት ሩሲያ በ2022 ዩክሬን ሙሉ በሙሉ ከመውረሯ ጥቂት ቀደም ብሎ ወይም ከዛ በኋላ ሊሆን ይችላል ይላሉ። ተንታኞች እንደሚሉት ግዥው ከተረጋገጠ ብልጽግና በአየር ኃይል አቅም ላይ መሻሻል ለማድረግ የምታደርገውን ጥረት ሀገሪቱን ምክንያት በማድረግ አሁን ላይ የራሱን ኃይል ለማስቀጠልና ሕዝቡን ለመጨፍጨፍ ያቀደበት ሆኗል። ከዚህም ባሻገር በአመታት ውስጥ ካደረጋቸው እጅግ በጣም ዘመናዊ የጦር መሳሪያ አውሮፕላን ግዢዎች መካከል አንዱ የሆነለታን የተባለ ሲሆን በሀገር ውስጥ የሚያደርጋቸውን ውጊያዎች ጨምሮ በቀጠናው የሚፈጥራቸውን ሽብሮች ለማጠናከር አልሟል ተብሏል። ይህ በቀጠናው ብልጽግና ፈጠረው ችግርና በነበሩ ችግሮች ምክንያት ባለው የደህንነት ሁኔታ ላይ ምክንያት የመጣ ነው በሚል የአፍሪካ ቀንድ አዲስ የጦር ኃይል እየተገነባበት ነው ሲል አትቷል። እስካሁን ድረስም ሮስቴክም ሆነም የኢትዮጵያ መንግስት በተባለው ስምምነት ላይ በይፋ አስተያየት አልሰጡም። የጋዛ የሰላም እቅድ ላይ ከስምምነት ለመድረስ ጥሩ እድል መኖሩን ትራምፕ ገለጹ። የጋዛ ጦርነት ለማስቆም አሜሪካ ያረቀቀችው የሰላም እቅድ በግብፅ ሻርም ኤል ሼክ ውይይት እንደሚቀጥልም ተሰምቷል። ቀጥተኛ ያልሆነ ውይይት የሰላም እቅዱ የመጨረሻ ስምምነት ላይ እንዲደረስበት ያስችላል ተብሏል። የግብፅና ፊልስጤም አመራሮች ለቢሲ እንደገለጹት ውይይቱ እየተካሄደ ያለው እስራኤላውያን ታጋቾችና ፊልስጤማውያን እስረኞች የሚለቀቁበትን መንገድ ለማመቻቸት ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቀጣይ ቀናት ታጋቾች እንደሚለቀቁ ተስፋ አለኝ ብለው ነበር። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በዋይት ሐውስ ለጋዜጠኞች በሰጡት መግለጫ ስምምነት ላይ የመረስ ዕድላችን ሰፊ ነው፣ ዘላቂ ስምምነት ይሆናል ብለዋል። ሀማስ የሰላም እቅዱን በከፊል እንደሚስማማበት ቢገልጽም ትጥቅ በመፍታትናም በቀጣይ ጋዛን የማሰራር ነጥቦች ላይ ከስምነት አልደረሰም። በውይይቱ ሁለተኛ ቀን የግብፅና የቃታር ማመራሮች ከእስራኤልና ሐማስ ጋር ይወያያሉ። የሐማስ ጥቃት ተከትለው እስራኤል በጋዛ በከፈተችው ጥቃት 18 ሺህ ህጻናት ጨምሮ ከ67160 በላይ ሰዎች ተገድለዋል። የጦርነቱ ሁለተኛ ዓመት መቃረብ አስታከው የተባበሩት መንግስታት ዋና ጸሐፊ አንቶኒ ጉተሬዝ የትራምፕ እቅድ አሳዛኙን ግጭት ሊያስቆም ስለሚችል ሁሉም አካላት እድሉ ሊጠቀሙበት ይገባል ብለዋል። የተለያዩ ሀገራት መሪዎችም የሰላም እቅዱ እንደሚደግ ግፉ ገልጸዋል። አንድ ከፍተኛ የእስራኤል ደህንነት ኃላፊ እንዳሉት የመጀመሪያው ዙር ውይይታችን ታጋቾችን ማስለቀቅ ላይ ያተኮረ ነው ብለዋል። ሐማስ የመጀመሪያውን ደረጃ እንዲያጠናቅቅ ጥቂት ቀናት እንደሚሰጡትም ተናግረዋል። ጦርነቱን ለማስቆም ተስፋ የጣለበት የሰላም እቅድ ስኬታማ ከሆነ ትልቅ እርምጃ ይሆናል የተባለው ቢቢሲ የአሜሪካ ልዑክ ስቲቭ ዊትኮፍ የትራምፕ ልጅ ባለቤት ጃሬድ ኩሽነር የ ካታር የውጭ ጉዳይ ሚኒስትር ሼክ መሐሜድ ቢን አብዱራህማን አል ታህኒ በውይይቱ ላይ ተገኝተዋል በማለት ዘግቧል። የጋዛን ጦርነት ማስቆም ውስጥ እጃቸው ያሉት በአጠቃላይ በአፋጣኝ እንዲሰሩ ትራምፕ በማህበራዊ ሚዲያቸው አሳስበዋል። ታጋቾች የሚለቀቁበት የመጀመሪያው የሰላም እቅድ ክፍል በዚህ ሳምንት ይጠናቅቃል ብለው እንደሚያምኑም ትራምፕ ገልጸዋል። ሀማስ ጠቃሚ በሆኑ ነጥቦች እየተስማማ ነው፣ ስምምነት ላይ እንደርሳለን የሚል ጽሉ እምነት አለኝ የሚላሉ ትራምፕ። ለውይይቱ ቅርብ የሆኑ የፊልስጤን ባለስልጣን ለሮይተርስ እንደተናገሩት ሰኞ ከሰዓት የውይይቱ መጀመሪያ ዙር የሚጠናቀቅ ሲሆን ሁለተኛው ዙር ማክሰኞ ይቀጥላል። አልቃህራ የተባለ ለፍልስጤን መንግስት ቅርብ የሆነ መገናኛ ብዙሃን እንደዘገበው የመጀመሪያው ቀን ውይይት በአውንታዊ ተጠናቋል ተብሏል። የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ ይመኛለሁ።